ስድስተኛ ቀኑን በያዘው የእስራኤልና ኢራን ግጭት 21 የአረብና የሙስሊም ሀገሮች እስራኤል በኢራን ላይ ያደረገችውን የአየር ድብደባ በማውገዝ ውጥረቱ እንዲረግብና ዓለም አቀፍ ህጎች እንዲከበሩ በመጠየቅ የጋራ መግለጫ ማውጣታቸውን የግብፅ መንግስታዊ ዜና ወኪል ሜና ዘግበዋል። ይህ መግለጫ የወጣው የግብፅ የውጭ ጉዳይ ሚኒስትር ባድር አብደላቲ በአካባቢው ካሉ አቻዎቻቸው ጋር ከተወያዩ በኋላ ነው። ሀገራቱም ተርኬ፣ ዮርዳኖስ፣ የተባበሩት አረብ ኤምሬትስ፣ ፓኪስታን፣ ባህሬን፣ ብሩኔይ፣ ቻድ፣ ጋምቢያ፣ አልጄሪያ፣ ኮሞሮስ፣ ጅቡቲ፣ ሳውዲ አረቢያ፣ ሱዳን፣ ሶማሊያ፣ ኢራቅ፣ ኦማን፣ ኳታር ኩዌት ሊቢያ፣ ግብጽ እና ሞሪታንያ ናቸው። የውጭ ጉዳይ ሚኒስቴሮቹ እስራኤል በኢራን ምድር ላይ የፈጸመችው ጥቃት የዓለም አቀፍ ሕግና የተባበሩት መንግስታት ቻርተር እንደጣሰ መሆኑን በመግለጽ ትችት ሰንዝረዋል። የጋራ መግለጫቸው ግጭቶቹን ሰላማዊ በሆነ መንገድ በመፍታት ብሔራዊ ሉዓላዊነትን፣ የግዛት አንድነትንና የመልካም ጉርብትና መርሆችን ማክበር አስፈላጊ መሆኑን አጽንኦት ሰጥቷል። ሚኒስቴሮቹ ግጭቱን በከፍተኛ ሁኔታ እየተባባሰ መምጣቱን በተመለከተ በጥልቅ እንዳሳሰባቸው ገልጸው ለክልላዊ ደህንነትና መረጋጋት ከባድ ጉዳት ሊያስከትል እንደሚችል አስጠንቅቀዋል። እስራኤል በኢራን ላይ ሰነዘረችውን ጥቃት በአፋጣኝ እንዲቆም እና ሙሉ በሙሉ ግጭቱ እንዲቆም ለማድረግ የሚያስችሉ መጠነ ሰፊ እርምጃዎች እንዲወሰዱ ማሳስበዋል። የኢራን ውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባጋይ የ21 የአረብ እና እስላም ሀገራት ውጭ ጉዳይ ሚኒስቴሮች ያወጡትን የጋራ መግለጫ እንደሚደግፉት ገልጸዋል። እስራኤል ወታደራዊና የኒውክለር ስፍራዎችን ጨምሮ በመላው ኢራን የሚገኙ የተለያዩ ቦታዎች ላይ የተቀናጀ የአየር ድብደባ ካካሄደችበት እለት ወዲህ በአካባቢው ያለው ውጥረት ተባብሷል። ይህም ቴህራን የበቀል ጥቃት እንድትፈጽም አድርጓታል። በሁለቱ ሀገራት መካከል ከተጀመረው ግጭት ባሻገር ግን በርካቶች ግጭቱን ሃይማኖታዊ መሰረት እንዳለው ሲያነሱ ይስተዋላል። እውነት ሃይማኖታዊ ምክንያቶች ናቸው ወይ የሚያጋጫቸው የሚለውን በተመለከተም ከሀገራቱ ጀርባ ያሉ ደጋፊዎችን መመልከት ይፈልጋል። በርካታ ሀገራት ግጭቱ ወደ ሀገራቸው እንዳይስፋፋም ሆነ በሌላ ምክንያት የእስራኤልን ጥቃት አውግዘዋል። ሌሎች ደግሞ ወደ ስምምነት እንዲመጡ ጠይቀዋል። እንደ አሜሪካ ያሉ ሀገራት በበኩላቸው የኢራንን የኒኩለር ጦር መሳሪያ ባለቤትነት በመቃወም ኢራንን ሲወቅሱ ይታያሉ። የሳውዲው መሪ ቢን ሳልማን ከዚህ ቀደም ከፎክስ ኒውስ ጋር በነበራቸው ቆይታ ኢራንን በስጋትነት እንደሚያዩት አነስተው ነበር። የኢራን የኒኩለር መታጠቅ በቅንነት እንደማይመለከቱትም አንስተውት ነበር። ቃል በቃልም ኢራን ኒኩለር እንድትታጠቅ አንፈልግም። ነገር ግን ኢራን አንድ ኒኩለር መሳሪያ ከታጠቀች እኛም አንድ እንታጠቃለን ማለታቸው የልዩነታቸው ማሳያ ተደርጎ መቅረብ የሚችል ነው። የኒውክሌር መሳሪያ የሚያገኝ ማንኛውም ሀገር ያሳስበናል። አደገኛ እርምጃ ነው። የኒውክሌር መሳሪያዎች የግድ አስፈላጊ አይደሉም፣ ምክንያቱም ጥቅም ላይ ሊውሉ የማይችሉ በመሆናቸው። ዓለም ሌላ ሂሮሽማ ማየት አይችልም። ዓለም 100 ሺህ ሰዎች ሲሞቱ የሚመለከት ከሆነ ከተቀረው የዓለም ክፍል ጋር እየተዋጋህ እንዳለህ ማወቅ አለብን። ስለሆነም የኒውክሌር መሳሪያዎችን ለማግኘት መጣር ከንቱ ነው፣ ምክንያቱም ልትጠቀሙባቸው አትችሉም የምትጠቀሙ ከሆነም ከዓለም አቀፉ ማህበረሰብ ጋር ከፍተኛ ግጭት ውስጥ የምትገቡ ይሆናል። የኒውክለር መሳሪያ የሚያገኙ ከሆነ እኛም የኒውክለር መሳሪያዎችን ለመያዝ እንገደዳለን። ኢፍ ቴ ጌት ኦን ዊ ሃብ ቱ ጌት ኦን ሌላኛዋ ዮርዳኖስ ነች። ዮርዳኖስ ኢራን በእስራኤል ላይ የምታስወነጭፋቸውን ሚሳይሎች በመመከት ረገድ በእስራኤልና አሜሪካ ጎን ተሰልፋ ታይታለች። ምንም እንኳን ራሴን ለመከላከል ነው የሚል አመክኒው ብታቀርብም እስከ አውሮፓውያኑ 19 ሰባዎቹ መጨረሻ ድረስ በእስራኤልና በኢራን መካከል የነበረው ግንኙነት ከሌሎች የመካከለኛው ምስራቅና የባህረ ሰላጤው ሀገራት በተለየ መልኩ የሚባል ነበር። እስራኤል በ1948 ላይ ከተመሰረተች በኋላ ከግብፅ በመቀጠል ለይሁዳዊቱ ሀገር እውቅና በመስጠት ሁለተኛዋ እስላማዊት ሀገር የነበረችው ኢራን ናት። እንደ አውሮፓውያን አቆጣጠር 1979 ላይ የኢራን እስላማዊ አብዮትን ተከትሎ መንግስታዊ ለውጥ ሲደረግ በሁለቱ ሀገራት መካከል ያለው ልዩነት መልኩን ቀይሯል። ዶናልድ ትራምፕ ውጥረቶችን ለማርገብ ያለመ የአብርሃም ስምምነትን በእስራኤልና በተባበሩት አረብ ኤምሬቶች እንዲሁም በእስራኤልና በባህሬን መካከል እንዲፈረም በማድረግ በአረብ ሀገሮችና በእስራኤል መካከል ያለውን ግንኙነት መደበኛ ለማድረግ የተደረገ ስምምነት ነው። በመጀመሪያ እስራኤልና የተባበሩት አረብ ኤምሬትስ መካከል ያለውን ነሐሴ 2020 ይፋ ሲደረግ በመቀጠልም መስከረም 2020 በእስራኤልና በባህሬን መካከል ስምምነት መደረጉ ይፋ ተደርጓል። ሌላኛው በአሁኑ በሁለቱ ሀገራት መካከል ያለው ግጭት ከሃይማኖት ይልቅ የጥቅም መሆኑን በማስረጃነት የሚቀርበው በአብዛኛው የምስራቅ ኦርቶዶክስ ተከታይ የሆነችው ሩሲያ ለኢራን ያላትን አጋርነት ማሳየቷ ነው። ምንም እንኳን በዲፕሎማሲያዊ ምክንያቶች እስራኤልን በጠላትነት ባትፈርጅም እስራኤል በኢራን ላይ ጥቃት ከሰነዘረች በኋላ ባሉት ሰዓታት ውስጥ አብዛኞቹ ከእስላማዊ ሪፐብሊክ ጋር የማይጣጣሙ ሀገራት እስራኤል የወሰደችውን እርምጃ ወዲያውኑ አውግዟል። የተባበሩት አረብ ኤምሬትስም በበኩሏ እንዳይስፋፋ ስጋት እንዳላት ገልጻለች። ይሁን እንጂ በአካባቢው የሚገኝ አንድ ትልቅ ሚናን መጫወት የሚችል አካል ግን ዝምታውን መርጧል። ፕሬዚዳንት አህመድ አልሻራ የሚመራው የሶሪያ አዲሱ መንግስት ዝምታ ተንታኞች እንደሚጠቁሙት አማጽያኑ የአሳድን አገዛዝ በታህሳስ ወር ከገለበጡ ወዲህ በሀገሪቱ ያለውን ጂኦፖለቲካዊ ገጽታ ምን ያህል እንደተቀየረ የሚያሳይ ነው ብለዋል። የቀደመው አገዛዝ በአካባቢው ካሉት የኢራን የቅርብ አጋሮች አንዱ ሲሆን ኢራን ጸረ እስራኤል ሚሊሻዎችን በማቋቋም ወሳኝ ድጋፍን ሰጥቷል። ይሁን እንጂ አዲሱ መንግስት ስልጣን ከያዘ በኋላ የኢራን የውክልና ኃይሎች በሶሪያ እንዲንቀሳቀሱ እንደማይፈቅዱ በጥብቅ ገልጾ ማንኛውም የታጠቁ ቡድኖች ከሶሪያ ግዛት በእስራኤል ላይ ጥቃት እንዳይፈጽሙ እንደሚከላከል ቃል ገብቷል። ይህም የአልሻራ ከምዕራባውያን ሀገሮች ድጋፍ ለማግኘት ያደረጉት ሙከራ አንዱ ክፍል ነው ተብሎም ታምኗል። ሆኖም ግን ለረዥም ጊዜ ለዘለቀው የኢራን ጥላቻ ምላሽ እንደሆነ ይቆጠራል። ምክንያቱ ደግሞ በሽር አልአሳድ በሶሪያ የ14 ዓመት የእርስ በርስ ጦርነት ወቅት አማጽያኑ ቡድኖች ጋር በሚያደርገው ውጊያ ወታደራዊ እርዳታን ከኢራን ተሰጥቶታል በሚል ነው። በአሁኑ ወቅት በእስራኤልና በኢራን መካከል የተፈጠረው ውጥረት የሶሪያ ባለስልጣናት ቃል ኪዳናቸውን እንደሚፈጽሙ ለማሳየትና አልሻራ ስልጣን ከተረከቡበት ጊዜ ጀምሮ ለማግኘት ሲሞክሩ የነበረውን የምዕራቡን ድጋፍ ለማረጋገጥ እድል ሰጥቷቸዋል ተብሏል። በዋሽንግተን የመካከለኛው ምስራቅ ተቋም ከፍተኛ ስራ ባልደረባ የሆኑት ኢብራሂም አሎሲስ እንዲህ ብለዋል። የሶሪያ ዝምታ ለእስራኤልና ለአሜሪካ ሶሪያ የዚህ ቡድን አካል እንዳልሆነችና የሶሪያ መሬት በእስራኤል ላይ ጥቃት ለመሰንዘር የትኛውም ክልላዊ ኃይላት እንደማትጠቀም የሚያሳይ ጠንካራ ምልክት ነው ብለዋል። አዲሱ የሶሪያ መንግስት ይህንን ቃል ገብቷል፣ አሁንም እያሳዩት ነው ሲሉ ጠቅሰዋል። ከዚህ በላይ አዲሱ አመራር ከተቆጣጠረበት ጊዜ አነስቶ ሶሪያ ከእስራኤል ጋር ለመሳተፍ ቀደም ሲል ሊታሰብ የማይችል ፈቃደኝነትን አሳይታለች ተብሏል። እስራኤል በሶሪያ ጎላን ኮረብታን ተቆጣጥራለች። የአሳድ አስተዳደር መወገዱን ተከትሎ እስራኤል በአካባቢው ተጨማሪ ኃይሎችን አሰማርታ በሶሪያ ወታደራዊ ጣቢያዎችንና የጦር መሳሪያ ማቆያ ተቋማት ላይ በርካታ የአየር ድብደባዎችን አካሂዳለች። የሀገሪቱ ደቡባዊ አካባቢ በእስራኤል ላይ ስጋት በሚፈጥሩ ጽንፈኛ ወገኖች ተጽዕኖ ስር ሊገባ ይችላል የሚል ስጋትም አለ። ይሁን እንጂ ባለፈው ወር እስራኤል በሶሪያ ላይ የፈጸመችው ጥቃት ቁጥር ቀንሷል። አሜሪካም አዲሶቹ ሶሪያ መሪዎች ከእስራኤል ጋር ግንኙነታቸውን እንዲመሰርቱ አሳስባለች። አልሻራ በበኩላቸው በጉዳዩ ላይ ያሉት ነገር የለም። ብዙዎቹ የእርሱ መንግስት በዚህ ግጭት ኢራን በከፍተኛ ሁኔታ የሚዳከምበትን መንገድ እንደ እንደሚመርጥ ቢያምኑም ተንታኞች ግን እንዲህ ያለው ውጤት እስራኤል በሶሪያ ላይ የበለጠ ተጽዕኖን ልታሳድርባት እንደምትችል ይናገራሉ። የአረብ ሀገራት የኢራንን በመካከለኛው ምስራቅ ያላትን ሚና በተመለከተ ያላቸው እይታ ምንድን ነው? በሚለው ጉዳይ ላይ በአሜሪካ ሜሪላንድ ዩኒቨርሲቲ የመንግስትና ፖለቲካ ሳይንስ ክፍል ፕሮፌሰር የሆኑት ሺብሊ ቴልሃሚ ጥናታቸውን አድርገዋል። በዚህም መሰረት የአረብ ሀገራት የአረብ አመፅ ከመጀመሩ አስቀድሞም ሆነ በኋላ ለኢራን ያላቸው አመለካከት ውስብስብ መሆኑን በአረብ ዜጎችና በመንግስታቸው መካከል ባለው የተለያየ አመለካከት ብቻ ሳይሆን በመንግስታት መካከል ኢራንን በተመለከ ጉልህ የተመለከተ ልዩነቶች እንደሚታዩ ያነሳሉ። በኢራን በጣም ስጋት ላይ እንደወደቁ በሚሰማቸውና እንዲዳከም በሚፈልጉ የአረብ መንግስታት መካከል እንኳን ስጋቱን በተመለከተ እንዴት መፍታት እንደሚቻል የተለያየ አመለካከት አለ ብለዋል። የአረብ አብዮት ከተጀመረበት ጊዜ አነስቶ በአረብ ዓለም ያለው አዲሱ ስትራቴጂካዊ አሰላለፍ የኢራንን በክልሉ ፖለቲካ ያላትን ሚናእና የአረብ ሀገራት በቴህራን ላይ ያላቸው አመለካከት ምን ተጽዕኖን ያሳድራል የሚለውን በተመለከተ ሰፊ ክርክር ሲነሳ ቆይቷል። በዚህም የኢራን ሁኔታ ውስብስብ እንደነበር ከመነሻው በግልጽ ታይቷል። በአንድ በኩል እንደ ሆስኒ ሙባረክ ያሉ ጉልህ ጠላቶቿ መወገዳቸውና በአቅራቢያው በሚገኙ የአረብ ሀገራት በተለይም በባህሬን የሺያ ማህበረሰቦች መጠናከር ሲሆን፣ በሌላ በኩል የኢራን ቁልፍ አጋር በደማስቆና ከዚያም በኋላ በሊባኖስ በሂዝቦላ ላይ የተጋረጠው ውጥረት ተፈታታኝ ሁኔታዎች ነበሩ። በአጠቃላይ የአረብ አመጾች ለኢራን ከጥቅማቸው የበለጠ ጉዳት ያስከተሉ ናቸው የሚል ሰፊ አመለካከትም ነበር። ከዚህ በተጨማሪም የአረብ ሀገራት ግብጽ ያላትን አቋም በመመለስ ውሎ አድሮ የኢራንን ተጽዕኖ ይቀንሳል የሚል የጋራ እምነትም አለ። ይህም የኢራን የወደፊት ተስፋ ጫና ውስጥ እንዲመስል ያደረገ ነበር። ከባህረ ሰላጤ ሀገሮች በተለይም በባህሬንና በሳውዲ አረቢያ መካከል ያለው የአረቦች አመፅ በራሳቸው የሻዎች ላይ ተጽዕኖ ሊያሳድር ይችላል የሚል ስጋት እነዚህ ሀገራት ኢራን ላይ ያላቸውን ስጋቶች ለማጉላት ያላቸው ተነሳሽነት ከፍ አድርጎታል። በአረብ መንግስታት መካከል በኢራን ላይ ያላቸው አመለካከት በተመለከተ ጉልህ ልዩነቶች የሚታይበት ነው። በተጨማሪም በኢራን በጣም ስጋት ላይ ከወደቁትና በተለይም በወታደራዊ አመለካከት ስጋት ያላቸው ሀገራት ይህንን ለመፍታት የሚጠቀሙበት ስልት ከእስራኤል የስጋት አመለካከት በእጅጉ እንደሚለይም በጥናቱ ተገልጿል። በሱኒና በሻ መካከል ልዩነቶች ቢኖሩም በተለይም እንደ ኢራቅ፣ ሊባኖስ፣ ባህሬን ያሉ የአረብ ሀገሮች ሴክታሪያኒዝም ወይም አባል ለሆኑበት ሃይማኖት ወይም ፖለቲካዊ ቡድን በጣም ጠንካራ ድጋፍ መስጠት ላይ ባላቸው የአመለካከት ልዩነት ተመስርተው ለኢራን ያላቸው አመለካከት የተለያየ ነው። በሌሎች አካባቢዎች የሚገኙ የሱኒ አረቦች በአጠቃላይ ከዚህ ክፍፍል ባሻገር በሚዘልቁ የተለያዩ ጉዳዮች ላይ ተመስርተው ስለ ኢራን ያላቸውን አስተያየቶች ይፈጥራሉ። እናም በአንዳንድ ሁኔታዎች ኢራንን የሚደግፉም አሉ። በግብጽ፣ በሞሮኮ፣ በሳውዲ አረቢያ፣ በተባበሩት አረብ ኤምሬትስ፣ በዮርዳኖስ እና በሊባኖስ ስድስት አረብ ሀገሮች በተካሄደ ጥናታዊ ጽሁፍ ኢራን በስጋትነት በተደጋጋሚ ሶስተኛ ደረጃ ላይ ትገኛለች። መልስ ሰጪዎች በጣም አስጊ የሆኑ ሁለት ሀገሮችን እንዲመርጡ ሲጠየቁ በርካታ ሀገሮች ስጋት እንደሆነ አድርገው ትኩረት የሚሰጡት እስራኤልንና አሜሪካን መሆኑን ተገልጿል። የአረብ አብዮት ከተጀመረ ከአንድ ዓመት በኋላ በተሰራ ጥናት መሰረት ደግሞ ኢራንን በስጋትነት የሚቆጥሩት ቁጥር በመጠኑም ቢሆን መጨመርን አሳይቷል። ሆኖም ግን በሶስተኛነት ተቀምጣለች። ከአረብ ዓመጽ በፊትም ሆነ በኋላ ብዙ ቁጥር ያላቸው አረቦች ኢራንን የኒኩለር ፕሮግራሙን እንዲገደብ የሚያደርገውን ዓለም አቀፍ ግፊት እንደሚቃወሙ በተደጋጋሚ ገልጸ ገልጸዋል፣ ይላል ጥናቱ። የኢራን ለሄዝቦላና ለሐማስ ያደረገችው ድጋፍ ከሳውዲ አረቢያ ተቃውሞ ቢገጥመውም ከአንዳንድ የአረብ ሀገራት በተለይም ከግብጽ ጥሩ ተቀባይነትን አግኝቷል። ይሁን እንጂ ለኢራን ያለው መልካም አመለካከት በሙሉ ከእስራኤል ጋር የተገናኘ እንዳልሆነ ጥናቱ ያመላክታል። እንደ አውሮፓውያኑ አቆጣጠር በ2012 የግብጽ ፕሬዚዳንታዊ ዘመቻ አጮ የነበሩት አብዱል አልሞነብ አቡል ፈታ ከኢራን ጋር ያለውን ግንኙነት ለማጎልበት ዝግጁ መሆናቸውን ቢያሳዩም ኢራን በግብጽ የሻ እስልምናን ለማስፋፋት የምታደርገውን ሙከራ ግን እንድታቆም አስጠንቅቀዋል። በመላው ዓለም የሚካሄዱ ግጭቶች የሚያጠናው ኢንተርናሽናል ክራይሲስ ግሩፕ ዳይሬክተር የሆኑት አሊቫይዝ የኢራን መሪዎች ውስጥ ጥላቻ የጀመረው ገና ከጠዋቱ ነው ይላሉ። በተጨማሪም አዲሲቷ ኢራን ራሷን የፍልስጤማውያን ጉዳይ በማጉላት የሙስሊሞች ተቆርቋሪ ሀገር ሆና ለመታየት ስለምትሻ ጸረ እስራኤል ሆና ብቅ ብላለች ይላሉ። እንዳጠቃላይ በሁለቱ ሀገራት መካከል ያለው ግጭት ታሪካዊ መነሻ ከመኖሩ ባሻገር የኒኩለር ጦር መሳሪያ ጋር ከሚመጣ ስጋት ጋር የተያያዘ ተደርጎም ይገለጻል።